እኔ ያየሁትን አይቼ ነው። ማርያምን፣ እንዴት ነሽ? ያቺ ሮማ አሮጊት ስሰድብሽ ነበረ። እናን ምን አግባኝ፣ ትሳለህ። ቢዝነስ ቀንሶባቸው ይሆናል። የስፋ ሲጋባል በጣም ዘጊ ነው። ቦሌ አምስት ቁጥር ጽፏል። ያ እንደዛ ነው የሆነው ጋይስ እና እኔ ትንሽ ይደብረኛል። ይቅርታ ፋሲካዬ፣ በዚህ አጋጣሚ ሁሉም የራሱ ቴስት አለው። ግን ለእኔ አብሱሉት ኖ ጎ ለሀጫም ነው። ትክክል እንዴ? ጠብ ጠብ ሲያደረግ ምግብ እየበላው ነበረ። ምግብ ነው የዘገኝ ጋይሱ፣ ምግብን እውነት እውነት ማናውራ። አንዳንዴ በውሸት ታምራላችሁ ከምትሉ እውነት እውነት እያወራን ጋይሱ፣ አንዳንዴ እውነት እናውራ። ያየነውን ደግሞ በኮንፊደንስ ማውራት አለብን። መቃወም የለባችሁም፣ መቃወም የለባችሁም አይባልም። ፍርዬ እንደዚህ ነው እንደዚህ ነው አይባልም። ያየነውን እንናገራለን። ደግሞ በኋላ ፋሲ ጋር ለምን አነሳሻት ምናምን ብለው ይቀጠቀጡኛል ብዬ ነዋ ፈርቼ። ሮማን አልሰደበችሽም። በጣም ነው ያደነቀችሽ። ምን ብላን ያደነቀች? እኔ እንዲያደንቁኝ አልፈልግም፣ እንዲሰድቡኝ አልፈልግም። እዛው ራሳቸውን ይቻሉ በጣም ዝርክርክ ነው ጋይስ መቤቴ ዝርክርክማ ነው ሀይ ሚኪ አይ ፍሬ ሀይ ደብሮኝ እኮ ነው ሰው ሳይ የለም ሰው ሳይ ሰዎቹ የት ሄዱ ዛሬ እኔ ደግሞ ይገርምሻል ዛሬ ታለባበስ ያምርባል በርታ አመሰግናለሁ። ዛሬ ሽኮርመምልሽ። አይ ግድ አይደለም መሽኮርመም። ቴንኪው ዳይቦ መሽኮርመም፣ አትሽኮርመም ምን ያደርግላል። መሽኮርመም ያው አንዳንዴ ትንሽ ብዙ ስታወራ የሆነ ጉጉት ምናምን ያለ የሴት ሀራራ ያለብ የሚመስላቸው ሰዎች አሉ። ምን ችግር አለው ቢኖርበት ሰው እኔ መፋቂ አይደለም፣ ቀላል አጫውታለሁ፣ አጫውታለሁ። ነገር ግን እስከዚህ ደግሞ እንደዚህ የጠረረኝ ሰው አደለውም። ሁሉ በእጅ ሁሉ በደጅ ሆን ኩልሽ፣ ዶላር የሆነ ምላስ አለኝ የሞታን መቀስቀስ የሚችል አንድ በት አለው። አረ የኛ ቤቶቹ የምን ላይ ናቸው? ኮሜንት እንዳታነብብ አላለብልም። እኔ ቤት የመጣ ሰው እኮ በኮመንት ለክፌ ነው የማባረው። አንቺ ምን ላይ ነሽ ታዲያ? አሁን የገባሽ ላቆይልሻል። አሁን የገባሁት ደብሮች ሰውባይ ሰውባይ ሰውባይ። የለም ደግሞ አሁን እኔ ይገርምሻል፣ ሁለት ደቂቃ ምናምን አይሆን ግጆኝ ስል መጣሽ። እንዲያውም በቃ ይቺን ፋሲካ የሆነች ልጅ የሆነ ደስ የምትል ደግሞ ሳቅሽ ሙድ አለው እና እስኪ ሰላም ብያት ልውረድ ምናምን ብዬ የመጣው ማለት ነው። ዛሬ ደግሞ በጣም አምሮብሻል። አመሰግናለሁ። ይሄ ባየር ሊቫኩዚን ቲሸርት ለብሽ ነው። ያገድሏል ፍሬ እና ምን ላይ ነው አሁን? ችኳን ኦንላይን ነው እንፋጠጥ ይሆናል ብዬ አምናለሁ። ሰዓቱ ከብዶታል ይለዋል። አዎ ሰዓቱ በጣም አንዳንዴ፣ ሁልጊዜ ስለ እኔ የሚጨነ ስ ሰዓቱን አየው ኮመንት እንዳታደርጊ ብሎኛል እኮ ሲገባ። ወርቅ ነው ግዛ እና ልበስ። ወርቅ ነው እሪ የኔ ሰዓትን መልበስ የሚያስጨው ያው ወርቅ ነው። የኔ ሰዓት መልበስ ነው የሚያስጨካቸው። የሚገርም ታሉተይ ዘመቻ እንዳታስገብሽ ልኖረበት ምስኪን ከጀርመኖቹ አንተነ ያለን በቃ ልኖርበት። ፍሬ ማኛ ከመገናኛ በበቀደም እኮ በቤትሽ ልገባ ነበር። የሆነ ይዛችሁ ነበር ክትከታ ምናምን ላስ ላስ እና ለምን አልገባም? እንዴት አልገባም? ያ ልገባ ምናምን ግርግር እኮ አልችልም እኮ እንደዚህ አይነት ግርግር። ጃፒ ምን አስበህ ነው? አረ ጃፒ ላይሻ ጃፒ ያላለኝ አረ ጃፒ አንተና አይወክልም እኮ እና ልገባ ፈልጌ ትንሽ ግርግር ያው እንትና ጉማሬን ስለነበረ ማለት ነው። እና በዛም ወደ እኔም ትንሽ ላስ ላስ ላደርግ ፈልጌ ግን እዛ አይ እኔ አቁም ያለው ላስ ላስ፣ አቁም ያለው የሰው ስም ማንሳት፣ አቁም ያለው ባሽሙር መሳደብ፣ አቁም ያለው በቃ እንትንስ ዞንን ወደ እንትን ሳይቀየር በዛው ዞንን። ማን ነው አዞ? አዞ አዞ ጉማሬ ጉማሬ ነው እንጂ እኮ። ዞን ወደ ጉማሬ፣ ጉማሬ ወደ አዞ ነው። አዎ ጉማሬ ሄዳ ጉማሬ ብላለች። ትችለ ላስ ላስ ታደርጋለች ያው ስሙ እንዲስተካከል በማለት ነው እንጂ እኔ ትቻለሁ። በቃ ፒሲ መችቻለው ፈትቻለሁ። ማንንም አልሰማሁም። አንዱን ዘልቢ ኮኑ ወይ እንዴነሽ ቤት ስድብ አቁምሽ እንዴ? አቁም ያለው ኳል ስማፍ አይ ጥሩ አድርገሻል። ይቅርብሽ ይቅርብሽ። የት እየድግ ነው ነገሩ? እንዳጠይቅ ይብለኛል ፕራይቬት እንደወረደ ነው። ተሰቃይቶ ሞተ። ደዎች ሌዘር ላይ ለጥፎት ግን እኮ ያምርበታል። ወንዳውንድ እኮ ነው። ጃፒ እውነት እናውራ ከተባለ ወንዳውንድ ነው። አለቀቀው አስተዳደቡ አለቀ። ይዞት ነው የገባው። ቲክታክ ላይ አይሆንም። አለ እንደወረደ። እኔ አላልኩም፣ አታነካኩኝ ያማላኪለትም በማርያም እንደ በስሜ እኮ ነው እኮ በስሜ የተሰራ እኮ ነው እንጂ እልክልሃለሁ። ምን ችግር አለው ደግሞ ለመላክ ሽግር ወይ ሽግር ሸግር አዲስ አበባ ፍሬ ገጠር አድጋ አታስገቢ። እኔ ደብሮኛል፣ ለራሴ ደብሮኛል፣ ማርያምን ደብሮኛል እኮ ደብሮኛል። አንድ ቀን አብረን እንጨብስ አይኛል፣ ጨብስ ፍሬ ገጠር አድጋ አታስገቢ ይለኛል። ደግሞ ፍሬ ጉማሬ ጎማሬ ብሎ ስም አወጣል። ለራስ ዛሬ ደብሮኛል። እንዲ ድብር ብሎኛል። ለምን እንደሆነ አላውቅም። አቮል ቅዳሜ ማታ ጠጥቼ አድሬ እኮ ነው፣ ጋይስ ማታ ስጠጣ ነበረ። በዛ እኮ ነው፣ አሁን ሁሉ ነገር ዴድ ሆኗል።